ሰላም ያለው ጤና ያለው ወሬ፣ ሰላም የሚፈጥር ወሬ ጸባን ፈልግ። አዎ፣ እዚህ ለምንድን ነው አሚናሹ? በራሴ ቤት ነው ብለሽኛል፣ እና አሚናሹ እኔ መጀመሪያ አሚናሹ ስትሰዳደቡ ነው ላ በጣም እየተሰዳደባችሁ ነበርና

ሬሳሽን ይግባ የሚል ኮመንት አሜን ብለሽ የጻፍሽው እዛ ጋ ነው የተናደድኩ። በጣም ስድብ እንዲሰብሽ ያረግሽ እሺ። አረቺ ለእኔ እኮ ስድብ ምን መስሎልኝ አይታየኝም። ግን እኔ ኖ ኖ እሱ ይቅርታ ጠይቃለሁ፣ ግን ላስረዳት ብዬ ነው። ማረ ላስረዳት ብዬ ነው። ይህ ስሜ አንድ ነገር ለነገርሽ ማለት ነው እኔ አምን አልኩት። እናንተ ብዙ ነገር እያወራችሁ ነበር፣ ብዙ ስድቦችን ወለ እንደዛ ብሎ ማይወጣ ስድቦችን እያሰደባችሁ ነበር። ግን ስድቡ ይጠቅመል ብዬ አላስብ በጣም እየሰደባቸው እኔን፣ ደግሞ በጣም እኔ ምንም ነገር ኮሜንት ላይ ሳልጽፍ በቤት እየሰደባቸው ነበረ። ኮሜንት ላይ እጄ ዳስት ግስ እንትን ጆን ብዬ ገባው እንጂ በጣም እየሰደባቸው በጣም ማለት ነው። ሲሰድቡኝ አሜን ባልኩት ኮሜንት ላይ ማለት ነው። በጣም እየሰደባቸው አንቺ ምናምን፣ የወንድ እንትን ወንድ እንትን ብላም ብዙ ነገር እየሰደባቸው ነበረ

ገብቶሻልና የራስሽ ቤት ነው እኔ ቀርጬ የምትቻለው ሲጀመር ገብቶሻልና ያን የራስሽ ቤት ነው ቤቴ አይደለም ምናምን አትበይ ገባሽ ስለዛ አንደኛ ደረጃ ይሄኛው ሁለተኛ ደረጃ ደግሞ እኔ ፈልጋችሁ አይደለም የተሰደደብኩት ፈልጊያችሁ አይደለም የተሰደደብኩት አሚናልኩትም ፈልጌ አይደለም ገባችሁ አይደለም ስለዛ በዚህ ነገር ይቅርታ አርጉልኝ ብዬ ከዚህ በፊት መጀመሪያ ሳትገቡ ፊት ይቅርታ ጠይቅያቸዋለሽ ስለዛ ነው ምንም ነገር ሩታ ማላፊዬ መጀመሪያ እቅርታ ጠይቃለች። አንቺ ማረጋጋት ስለምትች ያለፈውን ነገር መድገም ሳይሆን ወደፊት እንዳይመጣብን ደጋግማ እቅርታ ጠይቃለች። የአባቴን ቅርሴ ቅርታ ብላለች እና ችግር ማርያም አንቺ ስለምታሚ ነው፣ እግዚአብሔርም እቅርታ ብላለች ጋ በቃ ይቅርታ። እሷ መጀመሪያ ለሩታ ስትሰድባት ለምንድን ነው ያላቆማቸዋል? እዚህ ጋር ማለት ነው። ቆይማ አንድ ሩታ ማይላም ማለት ነው። ሰሚራ ለሩታ ስትሰድባት ቤቷን ከፍታ በሀይሚ የምትባለው ሸዊትዬ በእሱ አዝኜባት ተናግሬያታለሁ። ትራንት ማርያምን ማርያም ሰሚራ ላይ እንዴት እንዴት ታረጋለች ብዬ እኔም ተናግሬያታለሁ። ግን ልክ እንደገባት እቅርታ አለች። ሩታ ማራክ ተቅርታ ይበለጣል። እሺ ምን እናል እቅርታ ተጠይቀሻል። ኧረ በቃ በቃ ነው። እንደ እኛ የፈለግነው ከዚህ እቅርታ ነው የመጣ ነው እንጂ ብድር ለብድር አልመጣንም እዚህ ጋር እኛ በእቅርታ ነው የምናምነው። ይቅርታ ብለሻል። እኔ ደግሞ ከሃይሚ ጋር አሁን መነጋገር ዲስከስ ማድረግ እፈልጋለሁ። ሃይሚ ሚት ሻንሺ

ትመልሽልኛል አንቺም ትጠይቅኝ እመልስልሻለሁ፣ እኔ ማለት ነው። እና ተረጋግቼንም ማወራሽ ዓለምን እያወራሽ አዜብዬ እንድትረጋጋ ከሆነ ማንም ከማንም ስድብ አያስፈልግም። ተከባብረናል ተከባብረን ሮ ትመልሳለች፣ ሀይሚም መልሷል። በስረ ስርዓት ዜልይ መጀመሪያ ሀይሚዬ ማለት ነው። ሰላም ነው፣ እንዴት ነሽ? ደህና ነሽ? አሁን ነው የደወልኩልሽ። ግን ሰላም ነው፣ እንዴት ነሽ? ሀይሚ አንቺ አንቺ ሀይሚ ተቢገዋት አውሪም እንዴ ኧረ ወግድ። ሰላም አውሪ። ሰላም እንዴት ነሽ? ሰላም ደህና ነሽ? እንዴት ነሽ?

ወሬ ሊናወራ ወይስ ደግሞ ለምንድነው እንደዛ ማለደረከ ምናምን ልንል፣ ጸብ አይደለም። እየሰማሽ ነው። ሰላም ለጸብ ሳይሆን ለፍቅር ነው የጠራሁት። ቤታችን የጠረፉት የጠረሁት፣ ይቅርታ ተጠያይቅን። እነሱ ጋ እነሱ ጋር ያለው ነገር ይጥፋል። እኛ ጋር አንቺ አንድ ሀይሚ የምትባል ልጅ አለች። እሷን ደግሞ ዘድ አውቃታል ብላለች ዘድ ብላ እርዳታ አመጣለች። እንደዚያ አድርግን፣ ነገሮቹን ለማፍታት ነው እንጂ ዛሬ እዚህም ለወጣትም እነሱም ቤታቸውን ከፍቶ ነበረ እ አላየሁትም። ቀድምሉ ስራ ነበርኩ ታ ስራ እያገባ ነው ብለሽ ብየሽ አውርቼሽ ነበረ። ስለዛ ከስራ ራሱ አልበለሁትም። ምግብ ራሱ ቁርአን ምንም አልበለሽ፣ ወርባ ራሱ አልጠጣሁትም። ዛሬ ወላ ነው የምላቸው። ስለዛ አሁን ይሄ ነገር ቡራ ብዙ ጊዜ ቡራ ደውሎልኝ እና አውርቼ አለ ቡራንም። ስለዛ ነገሩን ማፍታት አለብን፣ ነገር ማፍታት አለብን። ሰላም ገብቶች አላ አሁን እነዚህም እዚህ ያሉ ልጆች ሰላም ጋር አውራለሁ ምናምን ስላለው ነው ለምን ተረጋግተች፣ ሊታወራቸው ነው እየነገርኩሽ አለው። እነሱም አረጋግታችሁ ማለት ስትመላለሳችሁ ለምንድነው ያደረግሹ እንደዛ። ሰላም ይሄ ነገር ምንድን ነው? ለምን ያደረግሽው ምንድነው ምክንያት? ብላችሁ ምክንያቷን ጠይቁ። እሷን ደግሞ ምክንያቷን ስትመለስ ደግሞ በተረጋጋ መንፈስ ነው። እኔ ሌላ ነገር አልፈልገም? እኔ ደግሞ ምሬት የተዘቀዘቀችበት ምክንያት ቅድም ጠይቃታለሁ። እሱን ደግሞ አጥፊ? በኋላ ሁሉ ነገር ከሰዓት በኋላ እናወራለን ብዬ ሰላምን አውርቻት ነበረ። ሰላም እሺ ችግር የለም አንቺም ስራሽን ስር ብለኝ ነው እስካሁን እንትንንኩት። እኔ ሲጀምር ማታ አካባቢ ቤትን ከፍታለሁ ብዬ አወርቻለሁኝ። ስለዛ አሁን የሮብታየ ልጆቹም ተራጋጉና ሴከንድ ያለው መንፈስ ሰላም፣ እንደዛ ያደረሹ በሚ ምክንያት ነው? እንደዛ ሲተሳደሱ በሚ ምክንያት ነው ስትል ሰላም፣ አንቺ ደግሞ በይቅርታ ማለፍ አለብሽ ገብቶሻላ። ይቅርታ ይቅርታ ትልቅነት ነው። ሰላም እኔና አንቺ ወላህ እንጣላለን። የምሬን ነው። ይቅርታ አርጉልኝ አጥፍቻለው። እና ደግሞ ማሳደብ በሚ ምክንያት ነው? ለልትናገሪ እና ልታወሩ ብቻ ነው የሚፈልገው። እዚህ ጋር ሰላም ስትታወሪ እናንተ ሞት አርጉና አዳምጡ። ሰላም አንቺን ደግሞ እነሱ ሳወራ ሞት አርገሽ እነሱ

እሺ፣ እሺ። እድል ስለሰጣችን አመሰግናለሁኝ። ሃይሚ ማለት ነው የምጠይቅሽ ጥያቄ ሩትዬ፣ በዚህን ያህል ሴትነቷን ዝቅ አድርገን ልትሰድቢያት የቻልሽን ነገር ንገሪ ማለት ነው። እንዲህ ብለሽ ሰደብ ሰደብቻት ሳይሆን ልትሰድቢያት የቻልሽን ሞመንቶች ንገሪ እሺ። እና ለመጀመሪያ ላይ እንዴት ዋላችሁ ይላችኋለሁ፣ እንዳችሁም ሰላም ብያችኋለሁ። ኢሩትን መሰደብ የቻልኩበት ነገር ምክንያት አለኝ፣ ለራሴ የራሴ ምክንያት አለኝ ማለት ነው። ኢሩትን ለማሳደብ የፈለግኩበት ምክንያት አለኝ። ምንድን ነው ብትይ ማለት ነው ከዚህ ሳምንቱ እኛ አልተሳደብንም። ይሄ ነገር ከጀመረ ሳምንት ሆኗል። ከዛ ነበር ከዛ ሲያልፍ ፎቶው የሙሽን ሲቀዘቅዙ ዘቅዝቆ የሃይሚን ዘቅዝቆ እያዩን እያለፍኩ ነበረ፣ አይቼ ማለት ነው። ከዛ ምንም አላወራው ነበረ። ከዛ የሙሽን ሲዘቀዝቁ ሀፍቲሽ ነው ፍቅር ቤት ስክሪን ሹት አርጎ ሳላከለኝ። ከዛ በላ የኔም ፎቶ ለዚህ ልጆቹ ለምን አታደርሱም? የኔ ፎቶ ይዘቅዝቁ